ሰነ ትምህርት ቤት መስማት የተሳናቸው ክፍል ሰብሳቢ እና የምርስ ቋንቋ ቅዱሳት መጻሕፍት ዝግጅት ፕሮጀክት ማናጀር ሁኒ በመስራት ላይ ይገኛሉ። ስለመጡ በጣም እናመሰግናለን። እሺ እንግዲህ እስቲ ስለ መስቀል በዓል እንድንነጋገር እንድናወራ ነው ዛሬ የተገባበዝ ነውና ሃይማኖታዊ ስርዓቱ ላይ እናተኩራለን። በቤተክርስቲያን አስተምሮ እና ስርዓቱ እንዴት ነው መስቀል የሚከበረው መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት እና ደንብ መሰረት። መስቀል በብሉይ ኪዳን የወንጀለኞች መግጫ የነበረ ክፉ ምሳሌ የሆኑ ሰዎችን ለክፋታቸው መልስ የሚሆን ከፍ አድርጎ በመስቀል ቅጣቱን ለህዝብ ማሳየት፣ ህዝብን ማስፈራሪያ አድርጎ ይጠቀሙበት የነበረ ነው። መስቀል በሐዲስ ኪዳን ግን መስቀል አስቀድሞ ወንጌላዊ ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ እንደጠቀሰው ሙሴ በበረሃ እባብን እንደሰቀለ እንዲሁ የሰው ልጅ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ይሰቃል ዘንድ እና ድህነተ ዓለምን እውን ያደርግ ዘንድ ወይም ደግሞ ተስፋ አበውን ይፈጽም ዘንድ ይገባል በእሱ የሚያምኑ ሁሉ ይድኑ ዘንድ ባለው መሰረት አሁን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መስቀል የድህነት ምልክት ተደርጎ ይወሰዳል። መስቀል ድሮ የወንጀለኛ መቅጫ የሆነው አሁን ግን የዲያብሎስ ዲል መንሻ የኃጢአት መደምስሻ፣ ለሰው ልጆች አማናዊ የሆነው መስዋዕት ወይም ዮሐንስ መጥምቁ እንደተናገረው እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ እንደተናገረው የዓለሙን ኃጢአት የሚያስወግደው ጌታ ኢየሱስ ክርስቶስ መስዋዕቱ ራሱ በመስቀል ላይ ራሱን የሰዋበት ስለሆነ አማናዊው መስዋዕት የቀረበበት ቅዱስ ሥጋው የተፈተተበት ክቡር ደሙም የፈሰሰበት ስለሆነ በኢየሱስ ክርስቶስ ደም ክብር ያገኘ የተከበረ እንጨት ስለሆነ ይህ መስቀል አሁን ላይ የእግዚአብሔር የልዕልናው ወይም እግዚአብሔር የሸርኖት መገለጫ የሆነ ዙፋን ተብሎ ይጠራል። ምክንያቱም በድንግ ማርያም ማህፃን የነበረው ጌታ በሁለተኛ ጊዜ ዙፋን አድርጎ ክብሩን የገለጸው በመስቀል ላይ ነውና፣ ስለዚህ መንበረ እግዚአብሔር ቅዱስ መስቀል ተብሎ ይጠራል። ባሁን ላይ እንግዲህ ይህን መሰረት በማድረግ ኢትዮጵያ ቤተ ክርስቲያን ስለመስቀል የሚሰጠው የምሰጠው ክብር ካህናቶቿ በእጃቸው አማኞቿ ደግሞ በአንገታቸው መስቀው ምልክት እያሳዩ ክርስትናቸውን እንዲገልጹ አድጋ ታስተምራለች ይህም ስርዓት ሆኖ ቀጥሏል በየአመቱ የሚከበረውም በተመልከት ቀጥ የሚዳ ይሆናል ማለት ነው እንደዚህ አይነት የቤተ ክርስቲያን አስተምሮች ውስጥ እርስዎም መስማት የተሳነ ሆኖት መስማት የተሳናቸው ለአገልጋዮች እንዴት ነው ተደራሽ የሚደረገው እንግዲህ መስማት የተሳናቸው ህዝቦች እንዴ ማንኛውም ክርስቲያን ስለ ቤተክርስቲያን ስርዓትና ክብር ወይም ደግሞ የተለያዩ ቅዱሳን ንዋያት ማወቅ የሚገባቸውን ያህል እንዲያውቁ እናደርጋለን። እኔ አሁን መስማታ ሰሙን በማገልገልበት ጊዜ አሁን የነገርሽ የመስቀል መስቀል ክብር ጨምሮ የምናስተምረው መስቀል በየዓመቱ መስከረም 16 ቀን ደመራ ይከበራል። መስከረም 17 ቀን ደግሞ መታሰቢያ ቀን ሆኖ ስራ ሁሉ ዝግ ሆኖ ይከበራል። ለምን? መስቀሉ ኢየሱስ ክርስቶስ ተሰቅሎ ከቀደሰው ከባረከው በኋላ መስቀሉ ራሱ በደሙ ስለከበረ በሽተኛ በመፈወስ የሟት በማስነሳት መስቀሉ ክብሩ ይገለጽበት ነበር። በዚህ ምክንያት አይሁድ በፊት በኢየሱስ ክርስቶስ በሱ ተረብሸን ነበር፣ አሁን ደግሞ በመስቀሉ እንደዚህ አይነት ምልክት እያሳዩ እኛን ክፉ አድረጊዎች ወይም ንጹህ የማፍሳሹስ ኢየሱስ ክርስቶስ ይገድው ይተራን ንጎ ታረጥ አልፈልግም በማለት መስቀሉ ቆፍረው ተቀብሮት ነበር። ይህ መስቀል ተቆፈረ ተቀበረበት ቦታ ኤሊኒ የምትባል ሴት ትውልዷ ኢየሩሳሌም ወይም ደግሞ እስራኤላዊት፣ ኑሮዋ ግን አገብታ የምትኖረው ጣሊያን ነበር፣ ወይም ሮም የምትኖር ሰው ነበረች። እሷም ባደረባት የክርስቶስ ፍቅር መስቀሉ ፈልጊ ማግኘት አለብኝ ብላ ከሮም ወዲ ኢየሩሳሌም ተጉዛ መስቀሉን በማፈላለግ መስከረም 17 ቀን 17 ቀን ጀምራ መጋቢት 10 ቀን መስቀሉ ተገኝቶ እንውላ ተርጓል። ይህ ስራት መስማታሽ ማውቃ ደባጭ ቤተክርስቲያን ስራት ስለሆነ ታሪክም ስለሆነ ቶፊትም ስለሆነ ለመስማሽ ይሄን አስተምራችኋለሁ መጋቢት 10 ቀን ቀን ነው። ተቆፍሮ ወጣ። አሁን በየዓመቱ ደመራ ማለት ቡቦ የተደረገበት ቀን እሱ በየዓመቱ መስከረም 16 ቀን ተከብሮ የወጣበት ቀን ከመጋቢት አስር ወደ መስከረም 1 ተቀይሮ፣ ምክንያቱም ጾም ላይ ስለሆነ ወደ እንዲከበር አብሮ ደመራው ጋራ አብሮ እንዲከበር ተደርጓል። እና ይህ መስቀል እንደተገኘ ተቀብረዋል። ስንት አመት ነበር የተቀበረው? 300 ዓመት በላይ ከሦስት መቶ ዓመት በላይ ተቀብሮ ነበር የሚኖረው እና አሁን ቺ ንግስት እሌኒ ልጅዋ ደግሞ የሮም ገዥ የነበረ ንጉስ ነው። ምናልባት በታሪክ ሁሉም ሰው ያውቀዋል፣ ታላቁ ቆስጠንጢኖስ ይባላል ስሙ። እሱ ታላቁ ቆስጠንጢኖስ እናት እሌኒ ኢየሩሳሌም መጥታ ስታፈላልግ ብዙ ሰዎች እየጠየቀች ብዙ ሞከራ ልታገቡ ባለመቻሏ አንድ አረጋዊ በጣም ረጅም እድሜ ያላቸው ሰውዬ ስሙም ሰውየው ኪራኮስ ይባላል ያን ሰው አስተናት በመያዝ ቦታውን ሊጠቁማት አድርጋ ነበረ። ግን እዛ ማዶ ሶስት ተራራዎች አሉ። ከሶስቱ አንዱ ሊሆን ይችላል። ምክንያቱም ሶስት መቶ ዓመት ቆሻሻ ህዝቡ ጥራጊ እየደፋበት ያው ቆሻሻም አጠረቅመት ስለሆነ የትኛው ተራራ እንዲሆን ለይቱ ማወቅ ይከብዳል። ግን እዚያ ሶስቱ አንዱ ሊሆን ይችላል ብሎ ጥቁም አድርጎ ነበር። ንግሥት እሌኒም ይሄንን ምልክት በመያዝ ካህናቱ ጸሎት አድርገው ደመራ አድርገው እጣን አጭሰው አብረው እንዲያፈላልጉ በጸሎትም ጀምሩት ባ አዛ ነበርና በጸሎት ተጀመረ። የተጀመረውም ነገር እግዚአብሔር ጋር ልብ ማለት የመነጨ ፍቅር የነበራት ሴት ማለት ምኞቷ ወይም ሰለቷ ተሳክቶላት እግዚአብሔር ፈቅዶላት ጭሱ ደመራው ጭስ ወደ ሰማይ ሄዶ ተመልሶ በምጣት ከሶስቱ ተራራዎች አንዱ ላይ ቆመ። ያን ምልክት ተከተላ ያ አስቆፈረችው ነገር ታስቀን ተገኝቷል። እና ይህ ስርዓተ ቤተክርስቲያን ሁን በየአመቱ ይከበራል ማለት ነው። መስማት ስናቸውም እንደ ህዝብ ይህን ታሪክ በማወቅ ለመስቆብ ያላቸውን ክብር ሁልጊዜም በየአመቱ መስቀል አደባባይ መጥተው በዓሉን አብሮ በመሳተፍ የራሳቸው የሆነ በምልክት ቋንቋ የተዘጋጀ ትርኢት በማሳየት በመዘመር አምልኮተ እግዚአብሔርን በመፈጸም እንደማንኛውም ህዝብ በእኩልነት እንዲሳትፉ እያደርጉኛሉ ማለት ነው። ይህን እንዲያውቁ ያደረግነው ማስተማር ስራ ውጤታችን በዚህ በመሳሰሉ የአደባባይ በዓላት እያየን እንገኛለን ማለት ነው። እስቲ እንደዚህ አሁን ሃይማኖታዊ አስተምሮዎቹን እንዲያገኙ መስማት የተሳናቸው ምእመናን እኔ የማውቀው ምስካየ ህዙናን መድኃኔዓለም ቤተ ክርስቲያን ነው። ግን በአዲስ አበባ ውስጥ ምን ያክል ቤተ ክርስቲያኖች አሉ? መስማት የተሳናቸው እንዲያገለግሉ ሃይማኖታዊ አስተምሮውን እንዲያገኙ የሚደረጉበት ምንድን ነው? አሁን ሲሉ የነበረ የደመራ ቀን መስከረም አስራ ስድስት በጣም ብዙ ቤተ ክርስቲያናት ይመጣሉ፣ የተለያዩ ትርኢቶችን ያሳያሉ እና በዛ ሰዓት መስማት የተሳናቸውም ይሳተፋሉ። በየአመቱ የምናየው ነገር ነው፣ ግን የአንድ ቤተ ክርስቲያን መቼም አይሆንም ብዬ ስላሰብኩኝ ነው ጥያቄውን ያነሳሁት። ጥሩ ጥያቄ ነው። አዲስ አበባ መድሃኒዓለም ቤተ ክርስቲያን ጨምሮ አምስት አብያተ ክርስቲያናት መስማት የተሳናቸውን አገልግሎት በመስጣት ላይ ይገኛሉ ከእነዚህ ውስጥም

ሰዋስቦ ብርሃን ቅዱስ ጳውሎስ ቤተክርስቲያን አለ። እዛም መስማት ተሳናቸው አገልግሎት ያገኛሉ ማለት ነው፣ ጉባኤ ያላቸው። አሁን በቅርብ ጊዜ ደግሞ ሁለት ዓመት በፊት የተከፈተ ደግሞ ሲኤምሲ ሚካኤል ቤተክርስቲያን አለ። እዛም መስማት ተሳናቸው ሕፃናት አገልግሎት በማግኘት ላይ ይገኛሉ ማለት ነው። ከአራቱም ቦታ ግን መድኃኒ ዓለም ጨምሮ ነው፣ አምስቱም ቦታ እዚህ መድኃኒ ዓለም ቤተክርስቲያን ያሉ መስማት ተሳናቸው እየሄዱ አገልግሎት ይሰጣሉ፣ ስብከት ይሰጣሉ። አሁን ላይ አንዳንዶቹ ለምሳሌ እማኑኤል ሰዋሶ ብርሃን መሰረተ ገብርኤል አሁን በዚህ ዓመት 2016 ጀምሮ ራሳቸው ማማማር ጀምረዋል። ምክንያቱም ሰባኪዎችን ለማፍራት ሞክረን ነበር። እዚያው ስለሰታቸው እየተማማሩ አሁን ጥሩ ማሻሻል እየታየ ነው ያለው። በፊት ግን እኛ ይሄን ነበር የምናስተምረው፣ ገብረ ዘይት ናዝሬት፣ ታዲያማ ይሄን ጉባኤ አለን እና እዚያ በምናስተምርበት ጊዜ ልጆቹ ራሳቸው ስለሰታቸው ማማማር እድሉ አልነበራቸውም። አሁን ግን ሰባኪ ጭምር በማሰልጠን ራሳቸው እየተመማሩ ነው እና መስቀል ባህል ላይ መሳተፍን በተመለከተ ግን የአዲስ አበባ ሀገረ ስብከት ነው መርሐ ግብሩን የሚመራው። ሀገረ ስብከቱ በሚያዘጋጀው መርሐ ግብር መሰረት ምስካየ ኅዙናን መድኃኔ ዓለም ቀጥታ ተጠሪ ሆኖ እንዲቀርብ ይደረጋል። ምክንያቱም አብዛኛዎቹ አባላት የሚገኙት እዚያ ነው። ሁለተኛ ደግሞ መስራቾችና ጣለቃ አለ ቤተክርስቲያን እውቀት ያላቸው መስማት የሚገኙት እዚያ ነው። ተሳትፏቸውም ከፍ ብሎ የሚገኙት እነዚህ ያሉት ናቸው እና ሌሎቹም አራቱም አብያተ ክርስቲያናት እንዲመጡ ግን በእኛ በኩል በመድኃኔዓለም ቤተክርስቲያን በኩል የተሳትፎ ግብዣ ደብዳቤ እንልካለን። አብሮ እንዲሳትፉ ማለት ነው። አብሮ ይመጣሉ። የቻሉት ይመጣሉ፣ ያልቻሉት ደግሞ አይገደዱም። ግን መድኃኔዓለም ቤተ ክርስቲያን ቀጥታ ከሀገር ስብከቱ ስለሚታዘዝ ወይም ትእዛዝ ስለሚደርሰው እና ስለሚጋበዝ ሁላችን እንመጣለን። በአጅም አስፈላጊው በጀትም ወጥቶለት አብሮ እንደ ማንኛውም ቤተ ክርስቲያን አብሮ እንዲሰለፉ ይደረጋል መድኃኔዓለም ማለት ነው። በዚህ ምክንያት ትንሽ የመድነቱ ሚና የሚጫወተው የመድኃኔዓለም ቤተ ክርስቲያን ነው ማለት ነው። እስኪ አሁን በኢትዮጵያ ውስጥ ልክ እንደርሱ አይነት ማድረግ ያለው መስማት የተሳነው ሰው ምን ያህል ነው ያለው? እንግዲህ እንግዲህ እግዚአብሔር ፈቅዶ ለመጀመሪያ ጊዜ ሁለት ካህናት ብቻ በኢትዮጵያ ታሪክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ አካል ጉዳተኞች ሊቃውንት አሉ አይነ ስውራን አሉ የአካል ጉዳት ያለባቸው ብዙ ሊቃውንት አሉ በጣም ብዙ ብዙ በኢትዮጵያ ኦርቶዶክስ ቤተክርስቲያን ታዋቂና ተጠያቂ ሊቃውንት የሚባሉት አካል ጉዳተኞች ናቸው በብዛት በተለይ በተለይ አይነ ስውራን በሐዲስ ኪዳን መምህርነት በአቋቋም መምህርነት በትርጓሜ መምህርነት በጣም ጠለቅ ያለ ዕውቀት ያላቸው ተጠያቂ በቅርቡ ያረፉት አለቃ አያሌው የሚባሉ አባት ነበሩ። የቤተክርስቲያኗ ሊቃውንቱ ጉባኤ ሰብሳቢ ነበሩ። አሁንም እና መጋቤ ሐዲስ እሸቱ አለማየሁን ለምሳሌ መጥቀስ ይቻላል። እና ብዙ ሊቃውንቶች አሏት ቤተክርስቲያኗ። ግን መስማት ሰለቸው ያረ ስንመጣ አንድ እንኳን ቤተክርስቲያኗ ረጅም ታሪክ ከሶስት ሺህ ዓመት በላይ ታሪክ ያለት ቤተ ክርስቲያን መስማት ተሰናቸው ሊቃውንት ካህን የሚባል ነገር የለም። እንደውም መስማት ተሰናቸው ተረስተዋል ማለት ይቻላል። አይታወቁም አጠቃላይ በቤተ ክርስቲያኑ ውስጥ ታሪክ አይታወቁም። በሌሎች ሃይማኖቶች እንደውም ተቀድማለች ቤተ ክርስቲያኑ እዚህ ላይ ማለት ነው እና እግዚአብሔር ፈቅዶ ከ1987 ዓመተ ምህረት ወዲህ መስማት ተሰናቸው ስለ ሃይማኖቶች በመማር ቤተ ክርስቲያናቸውን በማወቅ መቅረብ ጀመሩ። ይህም የሆነበት ምክንያት የመስማት ችግሩ ከመፈጠሩ በፊት እንሰማ የነበርን ሰዎች የቤተክሰቡን ትምህርት ተመረ ነበር ከጊዜ በኋላ በተለያየ አዴጋ ምክንያት የመስማት ችግር ሲፈጠር መስማት ሰው ሰብስበ ማስተማር ጀመረ አሁን በዚህ አቋጃ 30 አመት ሆኖና ማለት ነው ጉባኤ ከመሰረቱ በ30 አመት ጉዞ ውስጥ ሁለት ካህናት ሶስት ዲያቆናት አፍርታለሽ ቤተክርስቲያን ከሁለቱ ካህናት አንዱ ነኝ ሌላ ደግሞ አንድ ካህና አለ ጨስ አለም ሰግድ ይባላል እና ሁለታችን ብቻ ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን ክህነት ማይረግ አግኝተን በማገልገል ላይ እንገኛለን። ወደ ደብረ ብርሃን ባህር ዳር አዋሳ ይሄን ልጆች ንሳ የሚሰጠው የምናስመረው ተበታት የምናደርገው እኛ ነን፣ ሁለታችን ብቻ ማለት ነው። አሁን ያለው ለጊዜው ኃላፊነት የወደቀው እኛ ላይ ነው። ሶስት ዲያቆናት አሉ። በቀጣይ ምናልባት እግዚአብሔር ፈቅዶ እነሱ ደግሞ ሊተኩ ይችላሉ ብለን ተስፋ እናደርጋለን። እግዚአብሔር ጋራ በቀጣይ ቤተክርስቲያኗ መስማትናቸው የተረዳጅ ስትመጣ ስለ መስማትናቸው ግንዛቤዋ እየሰፋ ስትመጣ ብዙ ተሳትፎ ይኖር ብዬ ተስፋ አደርጋለሁ። ከእናንተ ባሻገር ግን ዘማሪያት እናይቻለሁኝ። እንዲያውም በቅርቡ አንድ መዝሙር ላይ የወጣ መዝሙር ላይ ሙሉ ለሙሉ አንዱ መዝሙር እግዚአብሔርን ላመስግነው የሚለው መዝሙር ላይ ሙሉ ለሙሉ ወደ ስምንት መስማት የተሳናቸው እነሱ ብቻ ነው በምልክት ቋንቋ የሚሰሩት መዝሙሩ በአጠቃላይ በዓለም ያሉት መስማት ሰናቸው የሚማሩበት ተደርጎት የወሰደ ነው። አሜሪካ ያሉት መስማት ሰናቸው ትንሽ ገንዘብ ስፖንሰር አድርገው እንዲታተም አድርጉ። እነሱ ምንድን ነው አላማቸው፣ በፍላሽ እያሰራጨን መስማት ሰናቸው በምልክት ቋንቋ መማር አለባቸው። ወንጌል ነው ውስጡ፣ መዝሙር ብቻ ሳይሆን መልእክት አለው፣ ስብከት አለው፣ በመዝሙር ውስጥ ማለት ነው። መስማት ሰናቸው ደግሞ ድምፅ ስለማይሰሙ በምልክት ቋንቋቸው እንዲደርሳቸው እንደሚሰሙ ማህበረሰብ ተሳታፊዎች መሆን አለባቸው በሚል ወንድሞቻች ጋር ተነጋገረ ገንዘብ ወጪው እነሱ በመሸፈን የባለሙያ ካሜራ እና ምሸፈናው እኛ ደግሞ በማዘጋጀቶቹ ስልጠና በመስጠት በማረም ማሪጋውን በማስተካከል መዝሙሩ ታትሞ እንዲወጣ አድርገናል። ባለፈው አንድ አመት ሊሆን ሞላው ትንሽ የቀረው እና ታይሳት ላይ አካባቢ ይመስልኛል ቅዱስ ጊዮርጊስ ቤተክርስቲያን ምርቃት ስነስርዓት ዘጋጅቶ ጳጳስ በተገኙበት መዝሙሩ ተመርቆ በመላው ዓለም በዩቲዩብ በቲክቶክ ላይ ሁሉ እየተሰራጨ መስማት ሳሹ እየተማሩበት ይገኛል ማለት ነው። አዎ በጣም ደስ የሚል መዝሙር ነው። እንዲሁም ከሃይማኖታዊ ምልክቱ ባሻገር ስለ ምልክት ቋንቋ ይገልጻል። በእጆቼ በጣቶቼ ያሉትን ዜማዎች አድርጎ ምልክት ያስተላልፋል። መስማት የተሳናቸውን በደንብ ያማከለ ነው ለማለት ፈልጌ ነው። በተጨማሪ እስቲ ቤተክርስቲያኗ ከሃይማኖታዊ አስተምሮ ባሻገር ምልክት ቋንቋ ታስተምራለች። አሁን አሁን ላይ ግንዛቤው ጥሩ ሁኔታ ላይ ይገኛል። መስማት የተሳናቸው በቤተ ክርስቲያኑ እንዲሳተፉ ማድረግ ብቻ ሳይሆን መስማት የተሳናቸው ብዛት አላቸው። በየሳምንቱ እሑድ እሑድ ከ300 እስከ 500 መድኃኔዓለም ቤተ ክርስቲያኑ ብቻ ይመጣሉ። መስማት የተሳናቸው በጣም ብዙ ናቸው። አራት ጉባኤ አለ መድኃኔዓለም ብቻ ማለት ነው። አራት ክፍል እናስተምራቸው፣ ሕጻናት ክፍል አለ፣ ወጣቶች ክፍል አለ፣ አዲስ አባላት ክፍል አለ፣ ነባር አባላት ክፍል አለ። አራት ክፍል እናስተምራቸዋለን እና ሰፊው ጉባኤ ነው እስካሁን ድረስ ወዲያው ሁለት ሺህ የተቃረቡ መስማት ስናቸው በቅዱስ ቁርባንና በስርዓተ ተክሊል ጋብቻቸው ፈጽመዋል። ምሳሌ አሁን ያለፉ እሑድ ትናንትና ነው ማለት ነው እሑድ ራሱ ሁለት መስማት ስናቸው በቁርባን አግብተዋል። በአንድ ጊዜ ማለት ነው አራት ጥንድ ማለት ነው ነፍስ ፈጽመዋል ብቻ ፈጽመዋል። ይሄን በመመልከት ቤተክርስቲያን አሁን ግንዛቤው የሰፋ ስለሆነ ካህናቱም ሰነ ተማሪዎቹም ቋንቋ መማር ላይ ናቸው። ብዙ አስተርጎሞች አፍተና እዚያው ውስጥ ቤተክርስቲያን ውስጥ በተለያየ የመንግስት ትምህርት ቤቶች አሁን አስርጎ መሆኑ የሚያገለግሉት መድኃኔዓለም ቤተክርስቲያን የሚሳተፉ አባላት ናቸው። አስርጎ መሆኑ የሚጠቅሙት ማለት ነው። አሁንም ካህናትን ጭምርን ስልጠና በመስጠት ላይ እንገኛለን እና በማንኛውም ነገር ለምሳሌ በኮሚቴ አመራረጥ በማንኛውም ጉባኤ ላይ መስማት የተሳናቸው እኩል እንዲሳተፉ ታያደጋ ቤተክርስቲያን ነው። ይሄም ለውጥ እየታይበት ነው ማለት ነው። እስቲ ለወደፊት እንደ ቤተ ክርስቲያኗ መስማት የተሳናቸውን ተሳታፊና ተካታች ለማድረግ ምን የታቀዱ ነገሮች አሉ? ሌሎች ቤተክርስቲያናትስ መስማት የተሳናቸውን በአቅራቢያቸው ማለት ሩቅ ሆኖ ሲመጡ የመሰልቸት ና ተሳትፎ ያለማድረግ ሁኔታ ሊፈጠር ይችላል፣ በተለያዩ ምክንያቶች ግን፣ በአቅራቢያቸው ከሆነ እንደ ማንኛውም የሚሰማ ሰው በአቅራቢያው ቤተ ክርስቲያን ውስጥ ገብቶ መገልገል ማወቅ፣ ማየት ከቻለ በጉጉት መሳተፍ ይችላል ብዬ አስባለሁና እንደዚህ በአቅራቢያቸው እንዲሆን ሌሎች ቤተ ክርስቲያናት ላይ ስለ መስማት የተሳናቸው ግንዛቤ ኖሯቸው ተሳታፊ ተካታች እንዲያደርጓቸው ምንድን ነው የምሰሩት? እንደ መስራችና እንደ ትልቅ ጥሩ አንድ ፕሮጀክት ተቀርጧል በተመለከተ ማለት ነው መስማት የተሳናቸውን ሀገር አቀፍ ደረጃ ይዞ ውባያቸውን እንዲንቀሳቀስ ለማድረግ ከዚያም ባለፈ በዓለም አቀፍ ደረጃ መስማት ተደራሽ እንዲሆኑ የሚል አንድ ፕሮጀክት ተዘጋጅቶ ነበር። በ2006 ነው የተዘጋጀው፣ ግን እግዚአብሔር ፈቅዶ ባለፈው ዓመት ጀምሮ መንቀሳቀስ ጀምሯል። እዚያ ውስጥ አንድ አምስት አክቲቪቲዎች አሉት ፕሮጀክቱ። ከአምስቱ አክቲቪቲዎች ውስጥ አንዱ ስራ ላይ ውሏል። አሁን ማለትም የምልክት ቋንቋ ዲክሽነሪ በቅዱስ ሰዓት በቅዱሳት መጻሕፍት ላይ የተመሰረተ የምልክት ቋንቋ ዲክሽነሪ ማዘጋጀት የሚለው እሱ ስራ ጀምሯል። አራቱ አሁን በቀጣይ አሁን አንቺ ባልሽው መሰረት ከአራቱ ውስጥ አንዱ ደግሞ መስማት የተሳናቸው በሁሉም ቤተክርስቲያን ተደራሽ መሆን በአቅራቢያቸው ባለ ቤተክርስቲያን አምልኮ እንዲፈጽሙ ወጪ ሳያወጡ ሩቅ ቦታ ሂደው ሳይሰራቸው በአካባቢያቸው የሚማሩበት እድል እንዲኖር የሚል ፕሮጀክቱ ላይ ተጠቅሶ ተቀምጧል። መቀመጥ ብቻ ሳይሆን ጠቅላይ ቤተ ክህነት ገብቷል። በጠቅላይ ቤተ ክህነት ደግሞ በሰራተኛ ወይም በሰራተኛ አስተዳደር ጉባኤ ታይቶ ተቀምጧል። በቀጣይ ምላሽ እየጠበቅነው ያለ ነው። ይሄም ምንድን ነው? በቤተ ክርስቲያኑ ውስጥ እውቅና ማግኘት አለባቸው። መስማት ተሰናችሁ መስማት ሰው ጉባኤ እውቅና አግኝቶና ጳጳሳቱ ጨምሮ በሀገረ ስብከት ደረጃ እቅድ ወቶለት ወይም እያንዳንዱ የቤተ ክርስቲያን አካል እቅድ አውጥቶ መስማት ተሰናችሁ ታሳቢ ያደርግ እቅድ ወይም መስማታቱ ያማከለ ያሳተፈ እቅድ ወጥቶ በዚያ ላይ ሰራ እንዲሰራ የሚል ግፊት አለ። ግፊቱን ተከትሎ ብዙ አባቶች ንቃት እየወሰዱበት ነው ያሉት። ስለመስማሻ ነሽ ትንሽ በቃ አይነት እየተገለጠ ነው እና ይሄ እቅድ ተግባራዊ ታግባው ይሆናል በተስፋ እናደርጋለን። ቅስቀሳ እያደረግ ነው በኢትዮጵያ በሙ እንዲደረሱ መስማት የሰነች በአብዛኛው ሰማንያ ከመቶ የሚሆኑት በገጠር ወይም ደግሞ ከአዲስ አበባ ውጭ ናቸው ያሉት። እነዚህ ሁሉ መደረስ አለባቸው። አዲስ አበባ ውስጥ ያሉት ደግሞ በጣም ብዙ ናቸው። አምስት ሚሊዮን ሕዝብ ውስጥ አዲስ አበባ በጣም ብዙ አሉ። እነሱም በአካባቢዎች መማር አለባቸው። ይሄን ለማድረግ ደግሞ የሀገረ ስብከት ጳጳሳት ሰላስ ካጆች የቤተ ክርስቲያን አስተዳዳሪዎች ሁሉ ይህን ነገር ተረድተው ግዴታ አለብን ብለው እንደ ማንኛውም ሕዝበ ክርስቲያን ሊያሳትፈ ይገባል የሚለው ቀስቀሳ ላይ ነው ያለ ነው እና በቅዳቸው አካተው መስማታቸውን አሳፊ ያደረገ ፕሮግራም አውጥተው እንዲያገለግሏቸው የሚል ግፊት እና ጅማሮ አለ እንግዲህ በቀጣይ ይሄ ተግባራዊ ይሆናል ተስፋ እናደርጋለን እኛም ቅስቀሳውን አናቋርጥም እስኪ ተገበር እስኪ ፈጸም ድረስ እንገፋበታለን አለ ብለን አስበናል አሁን እየሰራ ነው ያለ ነው እግዚአብሔር ፈቃድ በቀጣይ መስማታቸው አካባቢዎች እንደማን ነው ማህበረሰቡ አምልኮ ፈጽመው ይመለሳሉ ብለን እናስባለን መልካም እሺ እንግዲህ ማስተላለፍ የሚፈልጉት መልእክት ካለ ቀረ የሚሉት ሀሳብ ካለ መስቀልም ስለሆነ መስቀልንም አያይዘው እንግዲህ ያለኝ መልእክት ምንድን ነው? መስቀሉ የሰላም ምልክት ነው። በመስቀል ላይ የሞተው ጌታ ለሁሉም ነው። ጌታችን ኢየሱስ ክርስቶስ ሰው አይለይም። በእግዚአብሔር ዘንድ ሁሉ ክቡር ነው። ሰው ምንም ይሁን ምን ሰው ስለሆነ ብቻ ሊከበር ይገባዋል። የሚለው ቤተክርስቲያን አስተምህሮ ነው እና ሰዎች እርሶሳች እየተከባበር ነው ሰዎች ነን እና ጊዜያችን ሲያልቅ ምድርሷን ትታት እንደምንሄድ በማሰብ በፍቅር ኖር ይገባል። ጌታችን ኢየሱስ ክርስቶስ ከሰማይ ማንም አስገዶ አላመጣውም። ስቦ ያመጣው ፍቅር ነው። በመስቀል ላይ እንዲሞት ያደርገው ፍቅር ነው። ሰውን ወዶ ነው እና በፍቅር ሀገራችንን ልንከባከባት ይገባል። በፍቅር ከኖርን ምድሯ ሰፊ ናት ትበቃናለች። ሰላምና ፍቅር ከሌለ ግን ህይወታችንን አንድ አንድ ካላችን ራሱ ብቻዋን ቦታ አይበቃትም። ስለዚህ ኢትዮጵያ ሀገራችን ሰላም እንዲትሆን እመኛለሁ። ኢትዮጵያ ሰላም እንዲትሆን ደግሞ መሰረቱ ሰው ነው። ሰዎች ምሳሌያቸውን ክርስቶስን ተከትለው ለሰላም ለፍቅር ቦታ እንዲሰጡ የሰላሙን ጌታ እንዲከተሉ የሰላም አምላክ ሰላማዊ ኢየሱስ ክርስቶስ በውስጣቸው እንዲኖር ፈቃዱን መፈጸም አለባቸው። ሰዎች አሁን ቅድም የተናገሩት ሰው ሁሉም ሰው የእግዚአብሔር የእጁ ስራ ነው። እግዚአብሔር ሲፈጥር ሀያ ሁለት ፍጥረታት ፈጥሯል። ከሀያ ሁለቱ ውስጥ በእግዚአብሔር እጅ የተፈጠረው ሰው ብቻ ነው። ሰው የከበረ ነው ማለት ነው። የተለየ ነው። መላእክቱ እንኳን በእጁ አልተፈጠሩም፣ በቃል ብቻ ነው የተፈጠሩት ሰው ግን በእግዚአብሔር እጅ የተፈጠረ ነው። ከመሬት አፈር አበጀው ይላል። እግዚአብሔር ብቻ አይደለም ህይወቱ ሰጥቷል። እግዚአብሔር እፍ አለበት በአፍንጫውም የህይወትን እስትንፋት ሰጠው። በጣም ብዙ ስጦታ ያለው ነው የሰው ልጅ። ህያው ነው የሰው ልጅ ያጠፋ ይኮንናል፣ መልካም ቢሰራ ይጸድቃል፣ ገነት ይገባል የሚባልበት ምክንያት ይህ ሁሉ ክብር ስላለው ነው የሰው ልጅ እና ሰው ለሰው ልጅ ክብር መስጠት አለበት። መስመተናቸውም ህዝቦች ናቸውእና ክብር ሊያገኙ ይገባቸዋል። እንደ ማንኛውም ሰው መማር፣ ማምለክ፣ መስራት፣ ማህበራዊ ተሳትፎ ማድረግ፣ መስማት ሳሸው ውስጥም አለ። ይህን ህዝቦቹን ተረድቶ ህዝቡ ሁሉ ሊያሳትፋቸው ይገባል። እርስ በርሳቸውም በፍቅር በጋራ በአንድነት በመከባበር ጭካኔን በማስወገድ በርህራሄ መኖር አለባቸው። የርህራሄ ባለቤት እግዚአብሔርም ለሚፈሩት በረከት ይሰጣልና እግዚአብሔር መፍራት እግዚአብሔር አክብሮ መኖር ዕድሜ ያስረዝማል። የምድርም የምድር በረከት ተባላል ተባላለች ተብለናል። ምንድን ነው ያለው? አዎ ብታምኑ ወይም ትእዛዜን ብትጠብቁ የምድርን በረከት ትባላላችሁ። እንዲ ብትጠብቁ ባትታዘዙ ግን እናንተን እራሳችሁን ሰይፍ ይበላችኋል ይላል እግዚአብሔር። ስለዚህ የምድርን በረከት እየበላ እንድንኖር እግዚአብሔርን ፈቃድ መፈጸም መቻል አለብን። ትእዛዙን ማክበር አለብን። በሰላም መኖር አለብን። የሰላሙን ምልክት መስቀሉን መያዝ ብቻ ሳይሆን መስቀሉ የሚለውን የሚያስተላልፈውን መልእክት ተከተለን በሰላም፣ በፍቅር፣ በአንድነት እንኖር ይገባናል። አምላካችን እግዚአብሔር ከብርሃነ መስቀሉ በረከት ለሁላችን እንዲያሳትፈን አምላካችን ቅዱስ ፈቃድ እንዲሆን እመኛለሁ። በጣም ነው የምናመሰግነው። ፕሮግራማችንን እንግዲህ የተከታተላችሁትን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ